ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን አራት ዛሬ እናያለን። ሰላም ውድ ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን ሶስት ትምህርታችን ያለንበትን ቦታ ለመናገር የምንጠቀማቸውን አምስት መንገዶች አይተናል። በትምህርታችንም መሰረት ፈተና ነበረ። ፈተናውንም ወደ 15 የምትሆኑ ተማሪዎች ተሳትፎ አድርጋቸዋል። በጣም ቆንጆን የተናገራችሁት፣ የሁላችሁንም በጣም ደስ እያለኝ ሰማሁት። እንደተለመደው ስማችሁን በቪዲዮ መጨረሻ ላይ የምጠራ ይሆናል። የዛሬውን ትምህርት ከመጀመራችን በፊት ይህንን ቪዲዮ ላይክ በማድረግ ጀምሩ። ቪዲዮ ለብዙ ተማሪዎች እንዲደርስ ያግዛል። ከዛ ባለፈ ደግሞ እኔን ቀጣይ ክፍሎች ለማዘጋጀት ያበረታታኛል። ስለዚህ ላይክ ማድረጋችሁ እንዳትረሱ። በዛሬው ትምህርታችን ስለ ራሳችን የምናወራው የተለመደውን አይ አም የሚለውን መነሻ ንግግር በመጠቀም አንደኛ፣ ያለንበትን ሁኔታ እናውራለን። ሁለተኛ ደግሞ ስሜታችንን እናውራለን ማለት ነው። እንደተለመደው አይ አም ብለን እንጀምራለን። አፍራሽ ለማድረግ ደግሞ አይ አም ኖት እንላለን ማለት ነው። ወደ ንግግሮች እንሄድ። በመጀመሪያ የምናውራው ያለንበትን ሁኔታ ይሆናል። የመጀመሪያው ንግግራችን አይ አም ፋይን አይ አም ፋይን። ከዚህ በፊት እንዳየነው አይ የሚለው ቃል ትርጉሙ እኔ ማለት ሲሆን አም የሚለው ደግሞ ነኝ የሚለውን ይገልጽልናል። ፋይን የሚለው ደግሞ ደህና የሚለውን ይገልጻል ማለት ነው። ስለዚህ በተሰመረው ቦታ ላይ ያለንበትን ሁኔታ እናስገባለን ማለት ነው። በአማርኛው እኔ ደህና ነኝ ሳይሆን ደህና ነኝ ብቻ ነው የምንለው። ስለዚህ እኔ የምትለዋን አንጠቀምም፣ በእንግሊዘኛውም አይ የሚለውን አንጠቀምም ማለት ነው። ደህና ነኝ ለማለት አም ፋይን እንላለን። ስንጽፍ አይ ምትለዋን እንጠቀማለን። ስንናገር ግን አም ከሚለው እንጀምራለን ማለት ነው። አፍራሽ ስናረገው ደግሞ እንደተለመደው ከአም ቀጥሎ ኖት ምትለዋን እናስገባለን። ስለዚህ አም ኖት ፋይን፣ አም ኖት ፋይን። ደህና አይደለውም የሚል ትርጉም ይሰጠናል ማለት ነው። ተጨማሪ ንግግሮችን በዚህ መልኩ እናያለን። አም ኦኬ፣ አም ኦኬ። ደህና ነኝ። ደህና መሆናችንን የምንገልጽበት ሌላኛው ንግግር ነው። አም ጉድ፣ አም ጉድ። ደህና ነኝ። ይህኛውም ደህና መሆናችንን የምንገልጽበት ሶስተኛው መንገድ ነው ማለት ነው። ሶስቱም የተለመዱ ናቸው። ከሶስቱ አንዱ የፈለግነውን መርጠን መጠቀም እንችላለን ማለት ነው። አም ስትሮንግ አም ስትሮንግ ጠንካራ ነኝ። ስትሮንግ ማለት ጠንካራ ማለት ነው። የእሱ ተቃራኒ ደግሞ አም ዊክ አም ዊክ፣ ደካማ ነኝ። ዊክ ማለት ደካማ ማለት ነው። አም ሀልዚ አም ሀልዚ፣ ጤናማ ነኝ። ሀልዚ ማለት ጤናማ እስካሁን ያየናቸውን ንግግሮች በሙሉ አፍራሽ ለማድረግ ኖት የምትለዋን መጨመር ነው፣ መሀል ላይ ከአም ቀጥሎ ማለት ነው። ጊዜ ላለማጥፋት ሁሉንም አፍራሽ አድርገን አናያቸውም። እንቀጥል አም ሲክ አም ሲክ ትርጉሙ አሞኛል ይላል። ሲክ ማለት ህመም ነው። ስለዚህ አም ሲክ ስንል ህመምተኛ ነኝ እንደማለት ነው። ነገር ግን በአማርኛው እንደዛ ስለማንጠቀም አሞኛል የሚለውን የአማርኛ ንግግር እንጠቀማለን ማለት ነው። ትርጉሙ ግን አይቀየርም ማለት ነው። አም የሚለው ነኝ የሚለውን ነው የሚገልጸው። ነገር ግን በአማርኛው ደግሞ የተለየ ንግግር ስለምንጠቀም አስተካክለን እናወራለን ማለት ነው። አም ታየርድ አም ደክሞኛል። ታይርድ የሚለው የድካም ስሜት ነው ማለት ነው። አም ሃንግሪ አም ሃንግሪ እርቦኛል። ሃንግሪ የመራብ ስሜት ነው ማለት ነው። አም ተርስቲ አም ተርስቲ ጠምቶኛል። ተርስቲ መጠማት ማለት ነው። አም ፉል፣ አም ፉል ጠግቤያለሁ። ፉል ጥጋብ ነው ማለት ነው። አም ኮልድ፣ አም ኮልድ በርዶኛል። ኮልድ ማለት ቀዝቃዛ ወይም ቅዝቃዜ ነው። ተቃራኒው ደግሞ አም ሃት አም ሀት ሞቆኛል። ሀት ማለት ደግሞ ሙቀት ነው ማለት ነው። ነገር ግን ይህንን ንግግር ሌላ ትርጉም አለው። አም ሀት ስንል አምሮብኛል ወይም ቆንጆ ነኝ የሚል ትርጉምም ሊይዝ ይችላል። በአራዳ ቋንቋ አም ሀት ማለት አምሮብኛል ማለት ነው። ስለዚህ ሰዎች አም ሀት ካሉ ግዴታ ሙቀትን እየገለጹ ሳይሆን ምናልባት አምሮባቸው አምሮብኛል ለማለት የተጠቀሙትም ሊሆን ይችላል ማለት ነው። አም ስሊፒ አም ስሊፒ እንቅልፌ መጥቷል። ስሊፒ ማለት እንቅልፋችን ሲመጣ የሚሰማን ስሜት ነው። አም አዌክ አም አዌክ ነቅቻለሁ። ይህን ደግሞ ከእንቅልፋችን ስንነቃ የምንጠቀመው ንግግር ነው። አም ሬዲ አም ሬዲ ዝግጁ ነኝ። ሬዲ ዝግጁ የሚለውን ይገልጻል ማለት ነው። አም ቢዚ አም ቢዚ ስራ በዝቶብኛል። ቢዚ ማለት ስራ ሲበዛብን ወይም ስራ ሲያጨናንቀን ማለት ነው። አም ፍሪ ይሄ ደግሞ የቢዚ ተቃራኒ ነው ማለት ነው። አም ፍሪ፣ ነፃ ነኝ። ፍሪ ማለት ነፃ ማለት ነው። አም ሌት አም ሌት፣ አርፍጃለሁ። ሌት የምትለዋ ማርፈድን ትገልጻለች። አም ደን አም ደን ጨርሻለሁ። በመቀጠል ስሜታችንን ለመናገር ወይም ለመግለጽ የምንጠቀማቸውን እናያለን። አሁንም አይ አም ብለን ነው የምንጀምረው። በመቀጠል የተሰመረበት ላይ ስሜቱን እናስገባለን ማለት ነው። ከቀላሉ ነው የምንጀምረው፣ ሁላችሁም ከምታውቁት። አም ሃፒ፣ አም ሃፒ፣ ደስተኛ ነኝ ወይም ደስ ብሎኛል ማለት ነው። ሃፒ የሚለው ደስታን ይገልጻል። አፍራሽ ማድረግ ከፈለግን ኖትን እንጨምራለን። አምናት ሃፒ፣ አምናት ሃፒ፣ ደስተኛ አይደለሁም ወይም ደስ አላለኝም። ሌሎች ስሜቶች እንያ። አም ሳድ፣ አም ሳድ፣ የሃፒ ተቃራኒ ሳድ እንለዋለን። ስለዚህ ከፍቶኛል ማለት ነው። አም ኤንግሪ አም ኤንግሪ ተናድጃለሁ። ቅድም ሃንግሪ ብለናል፣ እሱ የመራብ ስሜት ነው። ኤንግሪ የሚለው ደግሞ ንዴት ነው ማለት ነው። አም ኤክሳይትድ አም ኤክሳይትድ ጓጉቻለሁ። ደስታችን ከመጠን በላይ ሆኖ ስንጓጓ ኤክሳይትድ የምትለዋ እንጠቀማለን። አም ቦርድ አም ቦርድ ደብሮኛል። ቦርድ የሚለው ደግሞ ድብርትን ይገልጻል። አም ስኬርድ አም ስኬርድ ፈርቻለሁ። ስኬርድ የምትለዋ ፍርሃትን ትገልጻለች። በእንግሊዘኛ ፍርሃትን ለመግለጽ ብዙ አይነት ቃላቶች አሉ። አንደኛው ስኬርድ የሚለው ነው። አደጋ ነገር ሲኖር ስንፈራ የምንጠቀመው ነው። ሌላኛው ፈርቻለሁ የሚል ትርጉም ያለው ንግግር አም ነርቨስ፣ አም ነርቨስ የምትለዋ ናት። ነርቨስ የምትለዋ አደጋን ሳይሆን አንድ ማድረግ ያለብንን ለእኛ ዋጋ ያለውን ነገር ለማድረግ ስንል የምንፈራው ከመጠን በላይ ጭንቀት ሲኖረን የሚሰማን ስሜት ነው። ነርቨስ የምንለው ምናልባት መድረክ ላይ ለመውጣት የምንፈራው ፍርሃት፣ ወይም ደግሞ ቃለመጠየቅ ሲኖረን የምንፈራው ፍርሃት፣ የተለያዩ ሰዎችን ለማግኘት የምንፈራቸው ነገሮች ናቸው። ነርቨስ ብለው የሚገለጹት ማለት ነው። ስለዚህ እንደሱ አይነት ፍራቻ ሲኖር ነርቨስ የሚለው እንጠቀማለን። አም ወሪድ አም ወሪድ ተጨንቅያለሁ። ወሪድ የሚለው ደግሞ ጭንቀትን ይገልጻል። አም ጀለስ አም ጀለስ ቀንቻለሁ። ጀለስ ቅናትን ይገልጻል። አም ዲስ አፖይንትድ አም ዲስ አፖይንትድ አዝኛለሁ። ይሄኛው ደግሞ አንድ ነገር ላይ ተስፋ ጥለን ተስፋችን ሲሰበር ስናዝን የሚሰማን ስሜት ዲሳፖይንትድ ብለን እንገልጸዋለን ማለት ነው። ሰዎች ሊሆን ይችላል ያሳዘኑን ወይም ራሳችን ሊሆን ይችላል። ነገር ግን አዝኜብሻለሁ፣ አዝኜብሃለሁ የሚሉ ስሜቶች ማለት ነው። ተስፋ የሚያስቆርጡ ስሜቶች ዲሳፖይንትድ በሚለው እንገልጻለን ማለት ነው። ሳድ ከሚለው ጋር እንዳታገናኙት። ሳድ የሚለውን ሲከፋን የምርም ስንከፋ የምንጠቀመው ነው። ዲስአፖይንትድ የሚለውን ደግሞ አንድ ነገር ጠብቀን ሳይሆን ሲቀር የሚሰማን ሐዘን ነው ዲስአፖይንትድ ብለን የምንገልጸው። አም ኤምባርስድ አም ኤምባርስድ ተሸማቀቅ ያለው ወይም ተዋርጃ ያለው እንደማለት ነው። አም ከንፊውዝድ አም ከንፊውዝድ ግራ ገብቶኛል። ግራ የመጋባት ስሜት ኮንፊውዝድ በምትለው እንገልጸዋለን። አም ሾክድ አም ሾክድ ደንግጫለሁ። ይሄ ደግሞ ከመጠን በላይ ድንጋጤ ሲኖር የምንጠቀመው ንግግር ነው። አም አፕሴት አም አፕሴት ተረብሻለሁ ወይም መጥፎ ስሜት የተሰማኝ ነው ማለት ነው። ተናድጄ ሊሆን ይችላል። አዘኜ እያለቀስክ ሊሆን ይችላል። ወይም እንደ ቅድሙ አንድ ነገር ይሆናል ብዬ ጠብቄ ሳይሆን ስቀር የሚሰማኝ የመረበሽ ስሜት፣ ድብልቅልቅ ያለ ስሜት አፕሴት ብለን እንገልጸዋለን። ትምህርታችንን ጨርሰናል። ወደ ቀን አራት ፈተና ከመሄዳችን በፊት ቀን ሶስት ፈተና ላይ የተሳተፉ የተማሪዎችን ስም እጠራለሁ። ኢክራም አብደላ፣ አስራት፣ መሰረት፣ ምህረት፣ ገነት፣ መቅደስ አበበ፣ ሳልሃዲን፣ አሁንም ሌላ ሳልሃዲን፣ አለሙዲን፣ ወርቄ፣ አስማ፣ አሁንም ሌላ መቅደስ፣ ነቢያት። ሁላችሁም በርቱልኝ፣ ጎበዞች፣ በዚሁ ቀጥሉ። የቀን አራት ፈተናችን የሚሆነው ሁለት ጥያቄ ነው። አንደኛ ያላችሁበትን ሁኔታ መናገር፣ ቅድም ከተማርናቸው ንግግሮች ሁለቱን በራሳችሁ ትመርጡና ትናገራላችሁ ማለት ነው። የፈለጋችሁትን መምረጥ ትችላላችሁ። ግዴታ አሁን ያላችሁበት ሁኔታ መሆን የለበትም። ነገር ግን የተመቻችሁን ሁለት ትመርጡና ታወራላችሁ። ሁለተኛ ጥያቄ ደግሞ ስሜታችሁን መናገር፣ አሁንም ቅድም ከተማርናቸው ንግግሮች ሁለት ደስ ያላችሁ መርጣችሁ ታወራላችሁ ማለት ነው። ቀለል ቀለል ያለውን ወይም ከዚህ በፊት የምታውቁትን ባትመርጡ ደስ ይለኛል። አዲስ ያወቃችሁትን ንግግር ብትለማመዱት ለእናንተ ተጨማሪ እውቀት ስለሚሆን አዲስ ያገኛችሁት ንግግር ካለ እሱን ተጠቅማችሁ አውሩ። ስለዚህ በአጠቃላይ አራት ንግግሮችን ከእናንተ እጠብቃለሁ ማለት ነው። እንደተለመደው ከታች በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዝኛ ቴሌግራም ቻናል አካውንት ላይ በመግባት ድምጻችሁን ቀድታችሁ ትልካላችሁ ማለት ነው። የሁላችሁንም ንግግር እጠብቃለሁ። ሁላችሁም ሳትፈሩ ተናገሩ። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው